የተወዳችሁና የተከበራችሁ የዝቋላ ወረዳ የቴሌቪዥን ፕሮግራማችን ተካታዮች በዛሬው ዝግጅታችን የስስቃ ቴክኒክ እና ሙያ ኮሌጅ ተመራቂ ተማሪዎችን በማስመልከት ከስራ ጠባቂ ወደ ስራ ፈጣሪ በሚል ርዕሰ ጉዳይ ያዘጋጀ ነውን ዘጋቢ ፊልም እናስቀኛችሁ ወደናል። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። የስስቃ ቴክኒክ እና ሙያ ኮሌጅ ከተመሰረተ ከ202 ዓ ም ጀምሮ በኃላፊነት ተማሪዎችን ተቀብሎ በማሰልጠን ላይ ይገኛል። ያንድ ትምህርት ዋናው ዓላማ የማይምነት ጨለማን በመቅደድ ሁልጊዜ እውቀትን የሚቀስም የሚመራመር፣ ስራ ፈጣሪ፣ ለሀገርና ለህዝብ ጥቅም ቅድሚያ የሚሰጥ አርቆ የሚያስብና የሚሰራ አዳዲስ ፈጠራ ን የሚፈጥር ለችግሮች መፍትሄ ሰጪና በመልካም ስነ ግባር የታነጸ ትውልድ መፍጠር ነው። የሰው ልጅ ጣፋንታ በሌሎች ሰዎች እጅ የሚወሰን ሳይሆን በራስ ጥረት ማድረግና ባለማድረግ የሚወሰን ነው። ተመራቂ ተማሪ ተስፋውን ቸኮለ በትምህርት በነበሩበት ወቅት በአቅራቢያው ተገኝተው አይዞህ በርታ ሲሉ ነበሩ ቤተሰቦቹ፣ ጓደኞቹ፣ አብሮ አደጎቹና መምህራን ምስጋና አቅርበዋል። ከዚህ በተጨማሪ በአቅራቢያ የተገኝተው አይዞ በርታ ጠንክር ላሉኝ ቤተሰቦች፣ ጓደኞች፣ አብራደግ ልጆች በጣም ላመሰግን ወዳለሁኝ። እዛ በተጨማሪ በስርአቱ ካርዶ ኔትዎርክ ሰርቪስ ሲባል እንግዲህ ሶስት አመት ተምረናል። ከዚህ ቀጠር እንኳን ባይሳካለት የተማረበትን ሙያ ተጠቅሞ በሜንተናንስ የሙያ ዘርፍ ለመስራት ከፍተኛ ፍላጎት እንዳለው የገለጸው ተማሪ ተስፋሁን ስራ ፈላጊ ብቻ ሳይሆን ስራ ፈጣሪ መሆን እንዳለብኝ ይሰማኛል ብሏል። ዋናው ስራ ፈላጊ ብቻ ሳይሆን ስራን መፍጠር እንዳለብን ይሰማኛል። አሁን ለምሳሌ የራሴ የግል አስተያየት ቅጥር እንኳን ባይሳካልኝ ያው እንግዲህ እርዳታ ተደርጎልኝ ሆነ በመንግስት ደረጃ በሜንቴናንስ ውጤታማ ሆነ ለሚያሳሉና ሜንቴናንስ ስራ ፍላጎታል በእሱ ይመክራል እና አቅሚናሳያለ በጣም አመሰግናለሁ። መምህሮች፣ እና ጓደኞች ወንድሞች ሙሉ ምስጋና ለእናንተ ይሁን። እዚች ቀን እንኳን ስላደረሰን በጣም አመሰግናለሁ። እንኳን ደስ አላችሁ። ከተመራቂ ተማሪዎች መካከል ተማሪ አሰፉ ጎበዙ፣ ለዚህ የምረቃ ቀን ስላደረሰኝ ከፍተኛ የደስታ ስሜት ይሰማኛል ብላለች። ሌላኛዋ ተመራቂ ተማሪ ጥሩ ነሽ አድኛው የተማረው ሁሉ ከመንግስት እንደሚቀጠር ብቻ መወሰን እንደሌለበትና የራሷን ስራ ለመፍጠር ዝግጁ መሆኗን ገልጻለች። ዛሬ የምረቃ ቀናችን ነው። ዛሬ በምረቃ ቀናችን በጣም ደስ ብሎኛል። በጣም አመሰግናለሁ መምህራኖቼ፣ በጣም አመሰግናለሁ ጓደኞቼ። እንኳን አደረሳችሁ። በቃ ሰው ተምሮ ስራ ያገኛል ብለን ሳይሆን የምናስበው ወጥቶ የራሱ የሆነ ነገር መፍጠር ይችላል። በቃ የተለያዩ ነገሮችን መተግበር ይችላል። እንዲሁም ደግሞ ከተሳካለት የመንግስት ሰራተኛ ላለመሆን ይቻላል። ውጤታማ፣ በራስ የሚተማመን ብቁና የፈጠራ ክህሎት ያለው የሰው ኃይል በማፍራት የስራ ገበያ ፍላጎትን በጥራትም ሆነ በመጠን ተደራሽ ለማድረግ ኮሌጁ በትኩረት ሲሰራ እንደነበር አንስተዋል። የቴክኒክና ሙያ ሁ- ብቁ የፈጠራ ክህሎት ያላቸው እና በራሳቸው የሚተማመኑ ዜጎችን መፍጠርና በሁለት ሺህ ሰላሳ የመጣው የኢትዮጵያውያን ኑሮ የሰስካቴክኒክና ሙያ ትምህርት ስልጠና ኮሌጅ ዋና ዲን አቶ ወልደ ገብርኤል ብርሃኑ እንዳሉት በቀንና በማታ መርሃ ግብር በአራት የሙያ ዘርፎች የሰለጠኑ ተማሪዎችን በዛሬው እለት አስመርቅናል ብለዋል። እስካሁን ለአስረኛ ጊዜ የዛሬውን ጨምሮ 1ሺ 28 ተማሪዎችን በተለያዩ የሙያ ዘርፎች ያስመረቀ ሲሆን ከነዚህ መካከል የዛሬ ተመራቂዎች በቀንና በማታ መርሃ ግብር በአጠቃላይ 105 ተማሪዎችን በአራት የሙያ ዘርፎች አስመርቋል። ከተመራቂዎች መካከል ሰማንያን ሴቶች መሆናቸው ተገልጿል። እስካሁን ለአስረኛ ጊዜ የዛሬውን ጨምሮ ማለት ነው በመሃል በኮሮና እና በጦርነት ምክንያት ሳይመረቁ የነበሩበትን እለታት ሳይጨምር ማለት ነው። የተለያዩ የሙያ ዘርፎች ያስመረቀ ሲሆን ከነዚህ መካከል የዛሬ ተመራቂዎች የማታ መርሃ ግብር ሀያ ሁለት እና የቀን ሰማኒያ ሶስት በአጠቃላይ መቶ አምስት ተማሪዎችን በአራት የሙያ ዘርፎች እያስመረቀ ይገኛሉ። ዋና ዲኑ አያይዘውም ብቁ ተነሳሽነት ያለው ተለዋዋጭ እና የስራ ፈጠራ ያለው የሰው ኃይል በሀገሪቱ ፍላጎት የተመሰረተ ከፍተኛ ጥራት ያለው ቴክኒክና ሙያ ትምህርት ስልጠናን በማመቻቸት ለድህነት ቅነሳ ለማህበራዊና ኢኮኖሚያዊ እድገት የላቀ አስተዋጽኦ አለው ብለዋል። የቴክኒክና ሙያ አላማው ብቁ ተነሳሽነት ያለው ተለዋዋጭ እና የፈጠራ ክህሎት ያለው የሰው ኃይል በኢትዮጵያ ፍላጎት ላይ የተመሰረተ ከፍተኛ ጥራት ያለው የቴክኒክና ሙያ ትምህርት እና ስልጠና የዝቆላ ወረዳ ስራና ክህሎት ጽህፈት ቤት ኃላፊ አቶ ይርጋው በቱ እንዳሉት ከምረቃ በኋላ ስራ ፈላጊ ብቻ ሳይሆን የተማራችሁትን ወደ ተግባር በመቀየር እንደየዝንባሌያቸው የራሳቸውን የስራ ፈጠራ አማራጭ ለመጠቀም ዝግጁ መሆን እንደሚያስፈልግ ተናግረዋል። ማለት ስራ ፈላጊ ሳይሆን ስራ ፈጣሪ ነውና ቀጣይ ተመራቂ ተማሪዎቻችን ስራ ፈጥራችሁና ቀጥራችሁ እንደምናገኛችሁ ተስፋ አደርጋለሁ። በድጋሚ እንኳን ደህና መጣችሁ። የዝቆላ ወረዳ ዋና አስተዳዳሪና የጽስቃ ቴክኒክና ሙያ ኮሌጅ የቦርድ ሰብሳቢ የተከበሩ አቶ ታፈር ሚሰነ በበኩላቸው ለሀገርና ለህዝብ ጥቅም ቅድሚያ የሚሰጥ አዳዲስ ፈጠራዎች ላይ በመሳተፍ ለችግሮች መፍትሄ ሰጪ በስነ ምግባር የታነጸ ትውልድ በመፍጠር ረገድ ኮሌጆች ከፍተኛ ድርሻ እንዳላቸው አመላክተዋል። የመሀይምነት ጨለማ በመቅደድ ሁል ጊዜ እውቀትን የሚቀስ። የሚመራመር ስራ ፈጣሪ ለሀገርና ለህዝብ ጥቅም ቅድሚያ የሚሰጥ አልቆ የሚያስብና አልቆ የሚሰራ አዲስ ፈጠራዎችን የሚፈጥር ለችግሮች መፍትሄ ሰጭና መልካም ስነ ምግባር የታነጸ ትውልድ መፍጠር ነው። ዋና አሰራሪው አክለውም እውቀት ካለ በሁሉም የስራ መስክ ውጤታማ መሆን ይቻላል ብለዋል። እውቀት ካለ በሁሉም የስራ መስክ ውጤታማ መሆን ይቻላል። የእውቀት ድሃ እንጂ የገንዘብ ድሃ የለም ወይም ደግሞ የአስተሳሰብ ድህነት እንጂ የሀብት ድህነት የሚባል የሌለ መሆኑን ከሳይንሱ ተምራችኋል። ከዚህ ዓለም ላይ በአርባ ቀን እድል ሀብታም እና ድሀ፣ ስኬትና ውድቀትን ይዞ የሚመጣ ሰው የለም። ልዩነቱ የሚፈጠረው እውቀትን በመጠቀም ከብዙ ጥረትና ልምድ የሚመጣ ስኬት ስኬትና ውድቀት ነው ያለው። ማንም ሰው ሲወለድ እርቃኑን እንጂ ሀብት ስኬት ወይም ደግሞ ውድቀትን ይዞ አይወለድም። ሰልጣኞች ከኮሌጁ ተምረው በሚወጡበት ጊዜ እጃቸውን አጣጥፈው ከመንግስት ቅጥር ብቻ ከመጠበቅ ይልቅ በተመረቁበት የሙያ ዘርፍ የተለያየ የስራ መስክ በመፍጠር ውጤታማ መሆን ይቻላል ብለዋል። የተወጣላችሁ ለሀገር ለወገን መከታ የምትባሉ ምሁርና ባለሙያ የምትሆኑት የተስተካከለ ስብና ሲኖራችሁ ነው። ቅንነት፣ ደግነትን፣ አዛኝነትን፣ ታማኝነትን ታታሪነትን ለመማር ዝግጁነትን ለማገልገል ራስን ዝቅ በማድረግና ፈጣሪን መፍራትን ገንዘብ አድርጉ። ብቻችሁን ሆናችሁ አስቡ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ሀገራችን ኢትዮጵያ ይባርክ። እግዚአብሔር ለሀገራችን ሰላም ያወርድልን። አሜን። አመሰግናለሁ።

ውድ የዝቋላ ወረዳ የቴሌቪዥን ዝግጅታችን ተከታታዮች፣ ከስራ ጠባቂ ወደ ስራ ፈጣሪ በሚል ርዕስ አዘጋጅተን ወደ እናንተ ያቀረብላችሁ እኔ መልካሙ አስማማ ከካሜራ ባለሙያው ምትኩ ምላሽ ጋር በመሆን ነበር። ቀጣይ በሌሎች ዝግጅቶች እስከምንገናኝ ሰላም፣ ፍቅርና መተሳሰብ ከእናንተ ጋር ይሁን።